ሰላም የቻናል የቤተሰቦች እንዴት ናቸው? በያላችሁበት ሰላማችሁ ይብዛ። ዛሬ ደግሞ እንደተለመደው አማርኛ ቃል ምስረታ ለጀማሪዎች የሚሆን በአራት አራት ፊደል እየተጠቀሙኝ ሲነበቡ ከበድ የሚሉ ቃሎችን ይዤላችሁ መጥቻለሁ ማለት ነው። እናንተ ከኔ ጋር አብራችሁ ደብተርና እስክሪብቶ ይዛችሁ እየጻፋችሁ እና አብራችሁ ከኔ ጋር እያነበባችሁ ጀማሪ የሆናችሁ ተማሪዎች ትለማመዳላችሁ ማለት ነው። ፊደሎቹ በአራት በአራት ፊደል ነው የመሰረትኳቸው። በመጨረሻ በሶስት በሶስት መስርቻ አለው ሁለት መስመር ማለት ነው። እናንተ ከኔ ጋር እስከ መጨረሻው ድረስ አብራችሁ እየጻፋችሁና አብራችሁ ከኔ ጋር እየቆጠራችሁ እያንበባችሁ ትከታተላላችሁ ማለት ነው። በተለይ ጀማሪ የሆናችሁ ተማሪዎች ይጠቅማቸዋል። ረጅም ጽሁፍ፣ አረፍተ ነገር ለማንበብ ይጠቅማቸዋል ማለት ነው። ይህን ማንበብ ከቻላችሁ ተከታታይ በቀን በቀን የሚለቀው ቪዲዮ አለ፣ እየገባችሁ እናንተ ላይክ ሰብስክራይብ እያደረጋችሁ አዲስ የሆናችሁ ተከታተሉ። በውስጥ መስመር መማር የምትፈልጉ ከዚህ ጋር ባስቀመጡ ስልክ ደውሉልን። እኛ በውስጥ መስመር እናስጠናለን። በሳምንት አምስት ቀን በቀን አንዳንድ ሰዓት በቶሎ ለማወቅና ቶሎ አማርኛ ለማንበብ ደውሉልን እና አናግሩን። እኛ እንመልስላችኋለን። በኢሞ፣ በቴሌግራም በዋትሳፕ እናስጠናለን ማለት ነው። ከዚ ባለፈ ዩቱብ ላይ የምለቀውን ቪዲዮ እየገባችሁ እስከ መጨረሻው ድረስ እየተከታተላችሁ አማርኛ ማንበብ ማወቅ ትችላላችሁ ማለት ነው። ቀጥታ ወደ ንባቡ እገባለሁ። እናንተ ከኔ ጋር አብራችሁ ታነባላችሁ፣ ትጽፋላችሁ ማለት ነው። ያው አያሰለችም። አጭራጭር ቢሮ ተከታታይ የሚሰራው ይህንን እስከ መጨረሻው ድረስ ሳታቋርጡ እስከ መጨረሻው ድረስ እዩት። ምክንያቱም ያው መጀመር ሳይሆን ጨርሳችሁ ማለት አለባችሁ ለማወቅ ማለት ነው። ቀጥታ ወደ ቪዲዮ እገባለሁ። መልካም ቆይታ ይሆንላችሁ። እሺ ተመልሻለሁኝ። ቀጥታ አነባለሁ። እናንተ ከኔ ጋር አብራችሁ ረጋ ብዬ ነው ማነብ አብራችሁ ከኔ ጋር ታነባላችሁ ማለት ነው። እሺ አማርኛ ቃል ምስረታ ለጀማሪዎች። የመጀመሪያው እርሱ ከዛ ወደታች ወደታች፣ እንደተለመደ ወደታች ወደታች ከረኑን በመቀየር ጽፌያለሁ። ወደታች ወደታች ነው ማነብላችሁ ማለት ነው። እሺ በመጀመሪያ ምን ይላል ሀ ብ ታም ሀብታም ሃብታ ም ሃብታ ሃ ፊደል ብ ፊደል የተ አራተኛ የመ ስድስተኛ በአንድ ላይ ሃብታም ይላል ማለት ነው። ሃብታም እሺ በሁለተኛ ለምሳሌ ለምሳሌ ለምሳሌ ለፊደል። ስድስተኛ ሳ አራተኛዋ ሳ የለፊደል አምስተኛ ሌ በአንድ ላይ ለምሳሌ ለምሳሌ ይላል ማለት ነው። ሲቀጥሎ የፊደል ዮ የመጨረሻዋ ሃ ን ስ ዮሃንስ ዮሃንስ የፊደል የመጨረሻዋ ሃ መጀመሪያዋ ን የነፊደል ስድስተኛ የሰ ስድስተኛ በአንድ ላይ ዮሃንስ ይላል ማለት ነው። ዮሃንስ እሺ መ ሰ ረ ት መ ሰረት ረ መሰረት መ ፊደል ሰ ፊደል ረ ፊደልና የተ ስድስተኛ በአንድ ላይ መሰረት መሰረት ይላል ማለት ነው። በመጨረሻ አ ሰ ራ ረ ተከታታይ ፊደል ሲመጣ ሁለት የመጥራት የአ ፊደል ከዚያ የሰ ፊደል ከዚያ የረ ፊደል አራተኛ መጨረሻ የረ ፊደል ስድስተኛ ረ አሰራር ራ ብላችሁ ረ አሰራር በአንድ ላይ አሰራር አሰራር ይላል ማለት ነው። እሺ ከዛ በሁለተኛው በቀይ የጻፉት ሁ ለተኛ ሁለተኛ ሁለተኛ ይላል ሁለተኛ ሁ ከዚያ ለ ከዚያ ተ ከዛ ደግሞ የእኛ ፊደል ኛ አራተኛዋ በአንድ ላይ ሁለተኛ ይላል ማለት ነው። እሺ ቀጥሎ ባ፣ ሉ፣ በ፣ ት ባ አራተኛ፣ ሉ ሁለተኛ፣ በ የመጀመሪያዋ፣ ት ስድስተኛ ባሉበት፣ ባሉበት ይላል ማለት ነው። እሺ ከዛ ም፣ ሁ፣ ራ፣ ን፣ ምሁራን ምሁራን በአንድ ላይ ምሁራን ምሁራን ይላን ማለት ነው። ም ፊደል ከዚያ ሁ ከዚያ ራ አራተኛ ን ስድስተኛ በአንድ ላይ ምሁራን። እሺ ቀጥሎ ሙ ስ ሊ ም ሙስሊም ሙስሊም ሙ ፊደል ስ ስድስተኛ የለ ሶስተኛዋ፣ የመ ስድስተኛዋ ፊደል ሙስሊም ሙስሊም ሙስሊም ይላል አንድ ላይ። እሺ በመጨረሻ ጥ ሩ ነ ሽ የሸ ፊደል ስድስተኛ ናት። ሽ ከመጀመሪያዋ ጋር ይመሳሰች ከአናቷ ጠማሚ ያለች ስለሆነች ሽ ምትለው ናት፣ ሸ ሳትሆን ሽ። ጥ ስድስተኛ ሩ ሁለተኛ ነ የመጀመሪያዋ ስድስተኛ በአንድ ላይ ጥሩ ነሽ። ጥሩ ነው ያሽ፣ ይላል ማለት ነው። እሺን በቀይ ጨረስነ። ከዛ በጥቁሩ እሺ፣ ከዛ ልሂ ሂ ቃ ን ልሂቃን፣ ልሂቃን ልፊደል ሂ ፊደል ቃ ፊደል ን በአንድ ላይ ልሂቃን፣ ልሂቃን ይላል ማለት ነው። እንደዚህ አይነት ጽሁፎች ላነባብ ትንሽ ከበድ ብዙ ጊዜ ሚያነብሰው እንደነዚህ አይነት ፊደሎች ከበድ ለማን ነው? በተለይ ጀመር ለሆናቸው ስለሚከብድ አብራቸው ነገር ትቆጥራላቸው። ቃን ሊሄ ቃን ይላል። ቀጥሎ ሚ ሊ ዮ ን ሚሊዮን ሚሊዮን ሚሊዮን ሚ ፊደል የለ ፊደልም ሊ ሶስተኛዋ የፊደል ዮ የመጨረሻዋ የነ ስድስተኛዋ በአንድ ላይ ሚሊዮን ይላል ሚሊዮን እሺ። ከዛ በሂደት በሂደት በፊደል የመጀመሪያዋ የሃ ሶስተኛዋ የደ የመጀመሪያዋ ት ስድስተኛዋ በአንድ ላይ በሂደት በሂደት በሂደት ይለማል ነው። ከዚያ ሚ ዊ ሚዛናዊ የመፊደል ሶስተኛ የዘ አራተኛ የነ አራተኛ የወ ፊደል ሶስተኛ ዊ በአንድ ላይ ሚዛናዊ ሚዛናዊ። መቆጠር መጀመሪያ ከዛ መጨረስ። እሺ፣ መ ሪ ሶስተኛ ወ መጨረሻ ች መሪዎች መሪዎች መፊደል የረ ሶስተኛ የወ የመጨረሻ ዎ የቼ ስድስተኛ መሪዎች በአንድ ላይ መሪዎች። እሺ በአራተኛ የመሰረትኳቸው እነዚህ ናቸው። ከዚህ ጋር ደግሞ የጻፍኳቸው በሶስት በሶስት የመሰረትኳቸው ናቸው። እነዚህን ደግሞ እናንበብ። እሺ፣ ሀ ይ ል ሀይል፣ በአንድ ላይ ሀይል። ሶስት በሶስት የተመሰረተ ትንሽ ቀለል፣ ሌላ ለአነባብ ማለት ነው። ሀ የመጀመሪያዋ ሳትሆን ይች አራተኛዋ ናት። ድምፃቸው ግን ከመጀመሪያው ጋር ሀ ፊደል የመጀመሪያና አራተኛ ተመሳሳይ ናቸው። ሀ ነው የምትል ይች ሁ ሂ ሀ ስለምትል ማለት ነው። በአንድ ላይ ሀ ከዚያ ይ ል ሀይል ሀይል ማለት ነው። ቀጥሎ ላ ይ ኔ ኔ አምስተኛዋ ነች። በአንድ ላይ ምን ይላል? ላይ ኔ ላይ ኔ ላ አራተኛ ይ ስድስተኛ የነ አምስተኛ ባንድ ላይ ላይኔ ላይኔ ይላል ማለት ነው እ ከዚያ ነ ሀ ሴ ነ ሀ ሴ ነ ሀ ሴ ነ መጀመሪያ ናት። ሀ አራተኛዋ ናት። ሀ መርኳ ሀ ማለት ነው። ከዚያ የሰፊደል አምስተኛው ባንድ ላይ ነ ሀ ሴ ነ ሀ ሴ። እሺ ከዛ ማ ወ ቅ ማ ፊደል ወ ፊደል ቅ ስድስተኛ ማወቅ በአንድ ላይ ማወቅ። በመጨረሻ ው ሳ ኔ ውሳኔ ውሳኔ ውሳኔ ይላል። ወ ስድስተኛ ናት ው ምትለዋ፣ የሰ አራተኛዋ ናት ሳ፣ የነ አምስተኛዋ ኔ፣ ውሳኔ። በአንድ ላይ ውሳኔ። በሶስት የተመሰረቱት በአራት ከተመሰረቱት ቀለል ይላሉ ማለት ነው። እሺ ቀጥሎም በሶስት ፊደል ነው የመሰረቱት መ ሄድ መሄድ መሄድ መሄድ መ መጀመሪያ የሀ ፊደል ሄ አምስተኛዋ የደ ስድስተኛዋ በአንድ ላይ መሄድ መሄድ። ከዛ ሌ ሊ ት ሌሊት ሌሊት ሌሊት ሌ አምስተኛ ሊ ሶስተኛ ት ስድስተኛ። ሁለቶች ፊደሎች የአንድ ፊደል ተከታትሎ ሲመጣ ግራ ሳትጋቡ መቁጠር ነው ያለባቸው። ስትቆጥሯቸው ንባቡ ልክ ይመጣል ማለት ነው። መጀመሪያ መቁጠር ከዚያ መጨረስ። ሌሊት ሌሊት ሌሊት ይላል ማለት ነው። ከዚያ ሄ ዋ ን ሄዋን ሄዋን ሄ አምስተኛ ዋ አራተኛ ን ስድስተኛ ሄዋን ሄዋን ሄዋን ይላል ማለት ነው። ሜ ትር ሜትር ሜትር ሜ አምስተኛ ነች ት ስድስተኛ ር ስድስተኛ በአንድ ላይ ሜትር ሜትር ሜትር ይላል ማለት ነው። በመጨረሻ ሁ ሴ ን ሁሴን ሁሴን ሁሴን ሁ ሁለተኛ የሰ አምስተኛ የነ ስድስተኛ በአንድ ላይ ሁሴን ሁሴን ይላል ማለት ነው። የዛሬ ቪዲዮ ይህን ይመስላል። በእነዚህ በሶስት በሶስት መስርቼ በእነዚህ ደግሞ በአራት በአራት አራት አራት ፊደል እየተጠቀምሁ ሁ የመሰረቱ ማለት ነው። ይህንን አብራችሁ እስከ መጨረሻው ድረስ እናንተ እየተከታተላችሁ ካነበባችሁ ሌላ ቦታ መረጃጅም ጽሑፍ ሲመጣም ከነዚህ ፊደሎች የተውጣጠ ስለሚመጣ ልክ አሁን እኔ እንደማነበው የተጠቀማችሁ ማንበብ ትችላላችሁ ማለት ነው። ዛሬ ጅላች የመጣው ቪዲዮ ይህን ይመስላል። እናንተ ላይክ አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻ ድረስ በመከታተል አማርኛ ማወቅ ማንበብ ትችላላችሁ ማለት ነው። ጀማሪ የሆናችሁ ተማሪዎች ተከታተሉ። እዚህ ዩቱብ ላይ በቀን በቀን ሁሌ የመለቀው ቪዲዮ አለ። እሱን እየገባችሁ ተከታተሉ ከመጀመሪያ ጀምሬ የሰራሁት ሄዳለ ወደ ኋላም እየሄዳችሁ ማየት ትችላላችሁ ማለት ነው። በውስጥ መስመር ማጥናት መማር የምትፈልጉ በቅርብ ማንበብ እንፈልጋለን የምትሉ እዚህ ጋር ባስቀመጡ ስልክ ደውሉልን፣ እኛ እንመልሳለን። በኢሞ በቴሌግራም በዋትሳፕ እናስተምራለን። በሳምንት አምስት ቀን በቀን አንዳንድ አንድ ሰዓት እናንተ በመረጣችሁት እናስጠናለን ማለት ነው። በሌላ ቪዲዮ እስከምመለስ ሰላም ሆኖ